በቅድሚያ ከተለመደው የስርጭት ሰዓታችን በተለየ ሁኔታ ባልተለመደ ሰዓት ስለመጣን ይቅርታ እንጠይቃለን። አሁን በዚህ ሰዓት የመጣንበት ዋናው ምክንያት አንድ ይፋ የሚደረግ ሰበር መረጃ ስላለን ነው። በዛሬው ዕለት አመሻሹ ላይ በኢትዮጵያ አቆጣጠር ከምሽቱ አስራ ሁለት ሰዓት አካባቢ አንድ ዝግጅት ነበር በትግራይ አክሱም ከተማ በዚህ ዝግጅት ላይ ከትግራይ ወታደራዊ አዛዦች መካከል አንዱ የሆኑት ብርጋደር ጀነራል ምግበይ ኃይለ አንድ ያስተላለፉት መልእክት ስለነበረ ነው። በዚሁ ይህ መልእክታቸው ትንሽ አወዛጋቢ ነጥቦች የያዘ መልእክት ነው። ምንድን ነው? በትግርኛ ቋንቋ የተላለፈ መልእክት ስለሆነ መልእክቱ ደግሞ ለተለያዩ አካላት ለጎረቤት አገር እንዲሁም ደግሞ በኢትዮጵያ ውስጥ ላሉ የተለያዩ ኃይሎችም ጭምር የተላለፈ ስለሆነ ዞሮ ዞሮ የትግራይ አጀንዳ ብቻ አይደለም፣ ከትግራይም ወጥተው የሌሎች አካላት አጀንዳ መሆኑን ስለማይቀር ይህንኑ መረጃ እንደሰማን ወደ እናንተ ለማቅረብ ነው የመጣ ነው። ብርጋደር ጀነራል ምግበይ ኃይለ ቀደም ብዬ እንደገለጽኩት ቅርታ፣ እንዴ መጀመሪያ እንደዚህ ላድርገው። አክሱም ከተማ ላይ ነው ይህንኑ ንግግር ያደረጉት። አንድ ላቅርብላቸው። ሓወልቲ ፊት ኮይንና ኢና እንዘራረብ ዘለና ንመብዛሕትኦም ተጋሩ እምነቶም ዝገልፅሉ ኣብ ማርያም ጽዮን ፊት ኮይንና ኢና እንዘራርብ ዘለና ንግግራቸውን የጀመሩት ብርጋዴር ጀነራል ምግበይ ኃይል ያሉበት ቦታ ወይም ደግሞ መልእክት ያስተላለፉበትን ቦታ ከመልእክታቸው ጋር እንዴት እንደሚተሳሰር እና ለሚያስተላለፉት መልእክት ምን አይነት ትርጉም እንዳለው በማብራራት ነው የጀመሩት። አሁን የምገኝበት ቦታ አክሱም ነው፣ አክሱም ማለት በታሪካችን ውስጥ ያለው ስፍራ ምን እንደሆነ ምን አይነት የጎላ ስፍራ እንዳለው ይታወቃል ብሎ ነው የሚጀምሩት። እንዲሁም ደግሞ ከአክሱም ሐውልት ፊት ለፊት ደግሞ ጽዮን አክሱም አለ የማርያም ጽዮን ይገኛል። ይህ ቤተክርስቲያን ደግሞ በእምነቱ ተከታዮች ዘንድ ምን አይነት የመሐላና የቃል ኪዳን የሚፈጸምበት የእምነት ስፍራ እንደሆነ ያነሳሉ። ስለዚህ ቦታው አክሱም ነው። ከታሪካዊ ዳራውን ያነሳሉ። ከዛ በኋላ አክሱም ሐውልት ፊትለፊታችን አለ እንዲሁም ደግሞ አክሱም ጽዮን ማርያም ፊትለፊታችን አለ እዚህ ቦታ ላይ ሁኝ የማስተላልፈው መልእክት ነው ብለው ነው የሚጨምሩት። ጀነራል ምግባይ ኃይሌ በዚህ መልኩ መልእክታቸውን ከጀመሩ በኋላ በቀጣይ አሁን ትግራይ ውስጥ አለ ያሉትን ችግር ያብራራሉ። ትግራይ ውስጥ አለ ያሉትን ችግር ካብራሩ በኋላ በተደጋጋሚ የኛ ውሳኔ የሚፈልግ በተለይ ህዝባችን ላይ የተቃጣ ብሎ ያሉትን ያነሱና ለዚህ ምላሽ ቢሰጥ በኛ በኩል በቂ ዝግጅትና ይህንኑ ለመመከት ወይም ደግሞ የሬዚስታንስ አቋም ለመውሰድ የመዘግየት አይነት አቋም በኛ በኩል ነበር ይላሉ። አሁን ግን ተዘጋጅተናል ይላሉ ከምን አንጻር እንደተዘጋጁ ግልጽ ባይሆንም የመልእክታቸው ይዘት ግን ለሚመጣ ለማንኛውም ነገር ተዘጋጅተናል አይነት መልእክት ነው ያስተላለፉት። አክሱም ቀደም ብዬ እንደገለጽኩት መነሻው ወይም ደግሞ መልእክት የሚያስተላልፉበት ቦታ አክሱም መሆኑን ያነሱና አክሱም ከተለያዩ የትግራይ አካባቢዎች እንዴት ሴንተር እንደሆነ ከሽሬም ከአድዋም የአድዋን ታሪክ ያነሳሉ። ለአድዋ ያለውን ቅርበት ያነሳሉ። ከዛ ውጪ ለተንቤን ያለው ቅርበት ያነሳሉ። እንዲሁም ደግሞ ለንደርታ ያለውን ቅርበት ያነሳሉ። የየራሳቸው ታሪክ ያላቸውን የትግራይ ቦታዎች ለነዛ የማዕከልነት ሚናውን ምን ድረስ እንደሆነ ያብራራሉ። ያንን ካብራሩ በኋላ ለዛ ነው ትርጉም አለው የማምነው እዚህ ቦታ ላይ ሆኖ መልዕክት ማስተላለፍ ይላሉ። ያንን ካብራሩ በኋላ ምንድ ነው በተደጋጋሚ ምላሽ ለመስጠት ዝግይተናል። አሁን ግን በቂ ዝግጅት አድርገናል። ሶ ያደረግነው ዝግጅት ደግሞ ህዝባችንን በድጋሚ ዋጋ በሚያስከፍል መልኩ ከሳቸው በፊት ያው የተወሰኑ ሰማዕታትን ስም ያነሳሉ በስም ከሚጠቅሷቸው ሰማዕታት መካከል ታጋይ ስዩ መስፍን፣ ታጋይ አባይ ፀሐየን ያነሳሉ። እነዚህ የተሰዉ ጓዶቻቸው ከመስዋታቸው በፊት ያስተላለፉትን መልእክትም ጭምር ያነሳሉ። በተለይ ታጋይ ስዩ መስፍን ለዚህ ህዝብ ለዚህ አገር የህይወቱን መስዋዕትነት ጭምር እንከፍላለን ማለታቸው በማስታወስ እኛም ይህንኑ ፈለግ መከተል አለብን ይላሉ። የአቶ አባይ ፀሐየንም ንግግር ያስታውሳሉ። በዚህ ንግግራቸው ስለዚህ የነዚህ ሰማዕታት አደራ አለብን እኛ ደግሞ የእነሱ ተከታዮች ይህንኑ አደራ ይዘን አስፈላጊ የሆነውን መስዋዕትነት፣ የህይወት መስዋዕትነት ጭምር ለመክፈል ዝግጅታችንን ጨርሰናል ነው እያሉ ያሉት ብርጋዴር ጀነራል ምግበይ ኃይለ። እንግዲህ እዛ ጋር የሚጠቅሷቸው አክተርስ አሉ። ህዝባዊ አንሀርነ ትግራይ ወይም ህወሓትን ይጠቅሳሉ። የትግራይ ጊዜያዊ አስተዳደር እንዳአስተዳደር ይጠቅሱታል። ነገር ግን በዚሁ መልእክታቸው ብርጋዴር ጀነራል ምግበይ ይህ ውሳኔ በሳቸው በኩል የተገለጸው ውሳኔ የእነማን ይሁንታ ያለበት ውሳኔ እንደሆነ በግልጽ አይጠቅሱ። ኩላና ተመያየጥ ነበብ ደረጁ ሰለስተ ደረጃ ላዕለወት ኣመራርሓ እውን ማእከለወት እውን ብሙሉእ ተጋደላይ እውን ተማያይጡ ብሙሉእ ድምፂ ብሙሉእ ድምፂ ቃል ዝተኣተወ ውሳነ እዩ ከምንትግብሮ ከዓ እርግፀኛ

ንፅውዕ ከም ዝኸውን ከዓ ንኣምን። ቀጠል አድርገው ደግሞ ለተለያዩ አካላት ጥሪ ያደርጋሉ። በስም ጠቅሰው ጥሪ ጥሪ ካደረጉላቸው አካላት መካከል አንዱ የኤርትራ መንግስት ነው። የኤርትራ መንግስት ለህልውና ትግል ለምናደርገው ትግል ወይም ለምናደርገው እንቅስቃሴ ከጎናችን ሆኖ እገዛ ያድርግ ይላሉ በግልጽ ቋንቋ። እንዲሁም ደግሞ የአማራ ኃይሎች የአፋር ሃይሎችም ጭምር

ተፈላለይ ጊዜ ወሲንኩም ይሁን ወይ ትትግብሩዎን ዝብል እዩ ክን ትግብሮ ኢና በቃ እርግፀኛ ሁኑ ክን ትግብሮ ኢና። እዚህ ላይ ምንድነው የሚሉት? አሁን የወሰንነው ውሳኔ ቀደም ሲል ከነበሩ ውሳኔዎቻችን በመልኩ የተለየ ነው። ስለዚህ በማያዳግም ሁኔታ የምንወስነው ወይም ደግሞ የምናስፈጽመው ውሳኔ ነው የሚሆነው ይላሉ።

እዚህ ጋር እንግዲህ ምንድነው ነው የሚሉት ብርጋዴር ጀነራል ምግበይ ኃይለ የኤርትራን ቀደም እንደገለጽኩት ኤርትራን በስም ይጠቅሳሉ። እኛ ያለንበት አገር ወይም ደግሞ ያለንበት ጂኦግራፊ በሕግ የኢትዮጵያ አካል እንደሆነ እናውቃለን። ነገር ግን ከኤርትራ መንግስት ጋር መተባበር ግድ ይላል ይላሉ። ስለዚህ ይህንን ግምት ውስጥ በማስገባት የኤርትራ መንግስት ሊያግዘን ይገባል ይላሉ። ሶ ለሁለታችንም ህልውና በጋራ መቆም የግድ የሚልበት ጊዜ ላይ ደርሰናል ይላሉ። እንግዲህ ቀደም ብዬ እንደገለጽኩት ለአማራ ኃይሎችም፣ ለአፋርም፣ ለኤርትራም ጭምር ነው ጀነራል ምግበይ ጥሪ የሚያደርጉት። ቀደም ብዬ እንደገለጽኩት የመልእክታቸው ዋና ይዘት ተዘጋጅተናል ሊቃጣብን የሚችልም ማንኛውም አይነት ጥቃት ለመከላከል ከዚህ በፊት ከነበረው ሁኔታ ትምህርት ወስደን በቂ ዝግጅት አድርገናል ነው የሚሉት። ከዚህ ዝግጅታቸው በተጨማሪ ደግሞ ሌሎች አካላት ሊያግዙን ይገባል ብለው ጥሪ ያደርጋሉ። ቀደሜ እንደገለጽኩት በስም ይጠሩታል የኤርትራን መንግስት አይሰማም ነበር መሰለኝ እንግዲህ እዚህ ጋር ብርጋዴር ጀነራል ምግበይ ሀይል ምንድ ነው የሚሉት በቂ ዝግጅት አድርገናል ይላሉ ግን ደግሞ በቂ ዝግጅት ማድረጋችን ብቻውን በቂ አይደለም ትብብር ያስፈልጋል ይላሉ ከተለያዩ አካላት ጋር መተባበር አስፈላጊ እንደሆነ በስም ይጠቅሱታል የኤርትራ መንግስት እንዲሁም ደግሞ የአማራ ሀይሎች እና የአፋር ሀይሎችንም ጭምር በስም ይጠቅሳሉ በዚህ መልእክታቸው በህዝባችን ላይ የተቃጣ አደጋ አለ ብለው ያምናሉ ሰው ይህንኑ አደጋ ከዚህ በፊት ከነበረው ትምህርት ወስደን በቂ ዝግጅት አድርገን መመከት እንደሚገባን ውሳኔ ላይ ደርሰናል ነው የሚሉት ይህ ውሳኔ ላይ የደረስንበት ጉዳይ ደግሞ እናስፈጽመዋለን ነው የሚሉት እንግዲህ ያው በግልጽ ምንድን ነው ውሳኔው የሚለው ነገር ያው ሚዲያ ላይ ስለሆነ ያለ ነው፣ ፎርማል መሆን ስላለብን ምንድን ነው የሚለውን ነገር ያው ጦርነት ነው ወይስ በሌላ አይነት መልኩ ነው የሚለውን ነገር ያው ተመልካች ነው የምንተው። ግን ቃል በቃል ጀነራል ምግበይ የሚሉት ወስነናል፣ ቅድመ ዝግጅታችን ጨርሰናል፣ ማንኛውም ማድረግ የሚገባንን ዝግጅት አድርገናል። ከዚህ ዝግጅታችን በተጨማሪ ደግሞ ሌሎች አካላት ሊያግዙን ይገባል ይላሉ። የኤርትራ መንግስትና እንዲሁም ደግሞ የአማራ ኃይሎች እንዲሁም ለአፋርም ጭምር ጥሪ ያቀርባሉ ጀነራል ምግበይ። እንግዲህ በዚህ ሂደት ውስጥ ቀደም ብዬ ነገለጽኩት አንድ መሰረታዊ ጥያቄ ላይ ይነሳል። ጀነራል ምግበይ ኃይሌ ማን ሆኖ ማለት በምን ካፓሲቲ ነው ይህን መልእክት እያስተላለፉ ያሉት? ጀነራል ምግበይ ኃይሌ እንደሚታወቀው የአንድ ግንባር አዛዥ ናቸው። የምዕራብ ግንባር የሚባለው በትግራይ ኃይሎች ወይም ደግሞ በትግራይ ወታደራዊ ቲዲኤፍ በሚባለው አደረጃጀት ውስጥ አራት ግንባሮች አሉ። ከእነዚህ አራት ግንባሮች መካከል አንዱ የሆነው የምዕራብ ግንባር አዛዥ ናቸው። ስለዚህ የምዕራብ ግንባር አዛዥ ሆነው ነው እንግዲህ እንደ ትግራይ ነው ይህንን መልእክት እያስተላልፉ ያሉት። በውክልና ነው ወይ ማን የወከላቸው የሚለው ነገር ግልጽ አይደለም። ሰራዊቱን ወክለው ከሆነ የሰራዊት አዛዦች አሉት። ያው የትግራይ ሰራዊት አዛዥ ሌተናል ጀነራል ፍስሃ ማንጁስ ናቸው። ማለት ኮሌክቲቭ በማዕከል ሊሰጥ የሚገባው ሊሰጥ የሚችለው መግለጫ ደግሞ የትግራይ የጸጥታ ቢሮ ነው መግለጫ የሚሰጠው በተለመደው አኳኋን። ከዛ ውጭ የአንድ ግንባር አዛዥ ናቸው ጀነራል ምግበይ እና የአንድ ግንባር አዛዥ ሆነው እንደ ትግራይ ነው የትግራይ ሕዝብ እያሉ ነው እንደ ትግራይ ነው ይህንን መግለጫ የሰጡት ሰጥቶ ህዝባችን ለመከላከል ዝግጅት አድርገናል፣ የሚለው ነገር የማን ውክልና ነው ወይም የማን ይሁንታ ነው ወይም በምን ካፓሲቲ ነው ያንን መግለጫ የሰጡት የሚለው ነገር ስቲል አጠያያቂ ነው። የሕወሓትና የጊዜ አስተዳደር ውክልና ይዘው ወይም ያንን ውክልና አግኝተው ነው እየተናገሩ ያሉት እንዳይባል፣ ያው በስም ይጠሯቸዋል፣ ሕወሓትንም የጊዜ አስተዳደሩም ጭምር በዚህ ሀሳብ ይስማማል ብለን ተስፋ እናደርጋለን ወይ በዚህ ሀሳብ ይስማማሉ ብለን ተስፋ እናደርጋለን እያሉ ይጠቅሷቸዋል። ስለዚህ ገና ተስፋ ነው እያደረጉ ያሉት ህዋትንም ጊዜ አስተዳደሩ በዚህ ሀሳብ ይስማማል ብለው ገና ነው በተስፋ እየገለጹ ያሉት። እዛ ናይሎም ውሳኔ ኩላና ተመያይጥና በብ ደረጃኡ ሰለስተ ደረጃ ላዕለዎት ኣመራርሓ እውን ማእከለወት እውን ብሙሉእ ተጋደላይ እውን ተመያይጡ ብሙሉእ ድምፂ ብሙሉእ ድምፂ

ህዝባዊ ወያነ ሓርነት ትግራይ እውን ምስ አባላቱ አጎድ ንዝውሳ ነዚ ኮውን በዘጋጣም እዚ ንጽውዕ ከም ዝኸውን ከኣ ንኣምን እና ይህ መልእክት ምንድን ነው ምንን ታሳቢ ያደረገ ነው? ወይም እንደ ትግራይ ኮሌክቲቭሊ እንግዲህ ህጋዊ ህጋዊ ሪፕሬዘንቴሽን ያላቸው ተቋማት አሉ ትግራይ ውስጥ ወይም ግዜ አስተዳደሩ ነው ወይ በፕሬዚደንቱ ወይም በተለያዩ ሓላፊዎች የሚገለጽ ነው ወይም የፀጥታ ተቋሙ የብቻ የሚይዘው አቋም እና ለብቻው የሚገልጸው ነው እንዳይባል፣ ደግሞ አንድ የግንባር አዛዥ ናቸው ጀነራል ምግበይ፣ እንጂ አጠቃላይ የትግራይ የጸጥታ ኃይል አዛዥ አይደሉም። የህወሀት ነው እንዳይባል፣ ደግሞ ህወሀት ሌላ አመራሮች አሉት፣ ከህወሀት አይደለም የተገለጸው እና ይህ ግራ ማጋባቱ እንደተጠበቀው ሆኖ ዛሬ አመሻሹ ላይ ዛሬ ሐሙስ አመሻሹ ላይ በአክሱም ከተማ ተገኝተው ይህንን ቀደም ብለን የገለጽ ነው አወዛጋቢ ንግግር አድርገዋል። ጀነራል ምግበይ ኃይለ። ጀነራል ምግበይ ኃይለ በደንብ የሚታወቁ ናቸው፣ ሰው እሳቸው የሚናገሩት እሳቸው የሚገልጹት ማንኛውም ነገር የሚዲያ ሽፋን ወይም ደግሞ የሚዲያ ርዕሰ ጉዳይ ሊሆን ግድ ነው ማለት ከፕሮሚነንስ አንጻር ወይም ደግሞ ግለሰቡ ካላቸው ትክለ ስብና እና ሚዲያ ላይ ካላቸው አወዛጋቢ ስብና አንጻር እሳቸው የሚገልጹት ነገር የሚዲያ ርዕሰ ጉዳይ መሆኑ ብዙ አይገርምም። ስለዚህ እሳቸው ያሉት ነገር ምንድን ነው የሚለው ነገር ምናልባት ሌሎች አካላት መግለጫ ይሰጡበታል፣ በነገው ዕለት ወይስ ምንድን ነው የሚለውን ነገር በሂደር ወይም ደግሞ በሂደት የሚታይ ሆኖ ዛሬ ጀነራል ምግበይ ኃይለ ይህንን መልእክት አስተላልፈዋል። እንግዲህ መልእክታቸው ቀደም ብዬ እንደገለጽኩት ጠቅለል ሲደረግ ያው ዝግጅታችን ጨርሰናል ለሚሉት የዝግጅት ያደረጉበት ዓላማ ደግሞ ሲብራራ ህዝባችንን ከጥቃት ለመከላከል የሬዚስታንስ ትግሉን ለመመከት በበቂ ሁኔታ ተዘጋጅተናል ለሚሉት። በዚህ ሂደት ውስጥ ደግሞ የኤርትራ መንግስትን ጨምሮ ሌሎች ኢትዮጵያ ውስጥ ያሉ ኃይሎች ልክ የአፋር ኃይልና የአማራ ኃይሎችን ጭምር በስም ይጠቅሳሉ። እነዚህ አካላት ከጎናችን ይሁኑ የሚል ጥሪ ያቀርባሉ። እንግዲህ ይህንን አወዛጋቢ ወይም ደግሞ ይህንን መረጃ ወደ እናንተ ለማቅረብ ነው የመጣ ነው። ሌሎች እንግዲህ ምን ይፈጠራል ከዚህ በኋላ ምን አይነት መግለጫዎች ይሰጣሉ የሚለውን ነገር ደግሞ እየተከታተልን ወደ እናንተ ምናቀር ይሆናል። ለጊዜው ግን ይህንኑ ሰበር ዜና ወደ እናንተ ለማቅረብ ነው የመጣ ነው። አብራቸው ስለቆያችን እናመሰግናለን።